አባትሽን ቢሆን አንድ ነገር ቢሰማ መኪና ውስጥ ነው ፍግም የሚልልሽ። ለምንድ ነው ግን ሳከብሮ ክብር የማይወድልዎት? መስመር ያለፍሽው ማ አንች ነሽ። ስንት አመትኛ ዋጋ የከፈልንበትን ፍቅር እንደ ተራ ጎጆ ያፈረሽው እኮ አንች ነሽ አደል እንዴ? እንዴ እንዴት ማለት አሀ ውጭም ለማለት ደርሰሽልኛል አደለም? እንደ ልጅ ጌጎተሽ ልታዋጪ ነው። ምን አይነት እናት ኖት? በእርሶ የታነጸች ቤት እንደዚህ ባታ ደርጊ ገርመኝ ነበር። አይ ወይ ጉድኮ ነው ዘንድሮ። አንችም ስለ ክብር ልታወሪ ባልሆነ ብቻ ክብር ታውቂና ነው አንች ስለ ክብር የምታወሪው? ይሰሙኛል። እርሱም ልጆትም ገደል መግባት ይችላሉ። ደግሞ ይወቁት፣ የእርሱ ልጅ በጣም መረንና ልቅ ሴት ናት። ለነገሩ በእርሱ ውጭ አልጋ እንደ እርሱ እድሜን የቆጠሩ ግን ደግሞ አይምሮች ያልበሰለ በጣም

ቅዱስ መኪና ውስጥ ስልክ እያወራ እያለ እኔ ከዚህ ጋር ነኝ ቆም ያለው እኮ ኖ በዚህ በኩል እያለ ያውራቸዋል። ኪራና ናሆምም ከደቂቃ በኋላ ይመጣሉ። እንዲያት መኪና ውስጥ ነው እያሉት ነው። አዎ ነበርኩኝ እያላቸው ነው። እንዴ ዛሬ በጠዋቱ ተገኘህ እንዴት መጣህ? ይለዋል ናሆም እንዴ ቡና ምናምን አላልክም? ወይስ ደግሞ እንዴት ነው? ይለዋል ቡና በክብ እያለው ሲጀመር እኔም አሁን የቡና ሱስ አይኖርብኝ አይቀርም ይላል ቅዱስ ናሆም ምን ይማሳስበው፣ የቡና ሱስ ሳይሆን ከልጅቷ ነው ሱስ ያለብህ እያለ ያወራው ነው። ኪራም ነገሩን ቀለበስ አደረገው፣ እንዲ ፍቅር ምናምን እያዘ እንዲ ይለዋል። አይ ልጅቷ እኮ የራሷ ሕይወት አላት ቤተሰብ አላት ይላል ቅዱስ። ናሆም ታዲያ ቤተሰብ ስትል እናት አባቷ ወይስ ምንድን ነው ይለዋል። ከዛ ቀደም ብለው ትናንትና እኮ ከቤት አድርሻት ተመለስኩ ይላል። ታዲያ ከቤቷ ውስዳት እንዴት ነው ሳት ገባ መጣው ብሎ ቢጠይቀው፣ እንዴ ልጅቷ የራሷ ሕይወት አላት የምታስተዳድረው እኮ በቡና ነው ብሎ ይነግራቸዋል። ታዲያ ቢኖርስ ይላል አይ ባለቤት ሆኖ ሲለው ናሆም እኔ እኮ ቤተሰብ ስትል እናት አባት ነበር የመሰለኝ አለው እንደዚያ አይደለም ይላል ሊያጣብሱት ፈልገው ነበር ነገር ግን አተሳካም! ሌናና ቅዱስ ቢጣበሱ አሪፍ ይሆናል ቤቲ ካገገመችን ቢጣበሱ ጥሩ ነው ግን የቱ ይሻላል ምረጡ እስኪ ኮመንተሮች ለማንኛውም መኔዳሩና ወደሚፈለገው ቦታ ሂደዋል አየ ሴቶች ነገር ይላል ኪራም ማህበሩ እንቀላቀለው እንዴ በሌላ በኩል ጽናትና ሰኑ ቆጭ ብለው እያወሩ ነው። ጽናት በትዳሯ ላይ በገጠማት ነገር በጣም ተናዳ ምረር ብላ ለሰኑ እያማከረቻትና እያወረቻት ነው። ቆይሽ እኔ ለምንድን ነው የምታገዛት? እስኪ ሰኑ አንድ ምክንያት ስጨኝ፣ እሷን የምታገስበት እያለቻት ነው። ሰኑም በቃ ይዞሽ ተረጋጊ እያለቻት ነው። እናንተ እኮ ከአቅማችሁ በላይ የሆነውን እኔ እንዴት ትግስት ሊኖረኝ ይችላል? አንቺ እኮ በጣም ትግስተኛ ሰውንሽ፣ እያሉ እየመከሯት ነው። እሷ እኮ መርስ ስትገታኝ፣ ምንም ነገር ስታደርገኝ፣ ምንም አላዘነችልኝም። ስለዚህ እኔ ለምን ልዘን ሰኑን በቃ ፈጣሪም እኮ ይህን ክፋቷን አይቶ እንደዛ ሕፃን አደረጋት እያለቻት ነው። ታዲያ እኔ ምን አገባኝ ፈጣሪዋ ያላዘንላትን እኔ ልዘንላት? እንዲህ እያለች ነው። እናንተ እኮ ከአቅማችሁ በላይ ነው የሆነባችሁ፣ እኔ በምን አቅም ይችላለሁ? አይ እንግዲህ ከፈጣሪ ጋር መመላለስሽን አቆሜ ከዚህ በኋላ ብዙ ነገር የምናወራ ከሆነ ብዙ ትያለች። ስለዚህ ተነሽ የሚክትልና ሰኑን ይዛት ትሄዳለች። ሊናና ቅድስት ሊና ውሃ ከሰጠቻት በኋላ ማለቴ የቅድስት እናት የቤት እናት አለቻት አመሰግናለሁ ልጄ አለቻት ልጄ ስትላሊና በጣም ተደስታ ነበረ ቤተሰቦቿ ልጄ ስለማይሏት ምነው ልጄ ከፋሽ ልጄ ስልሽ እንዴ አለቻት እኔም እኮ ልጆች አሉኝ አረ ሶስት አይደለም ቤተሰብ ነበረ ግን በስራዬ ምክንያት በቃ ልጄ ብለው አይጠሩኝም ማረቀውኛል አለች ዋጋሽን ከሚያውቁ ሰዎች ጋር ብትሆኝ ተመራጩ የሚል ሀሳብን ሰጠቻት ልክ ነሽ ግን ህይወት አንዳንዴ እንደዚህ ነች አለች እኔ የምልሽ ልጄ ግን ተኝታለች ወይስ ሴት ናት ጠቁምኝ እስኪላት በሚልም ሀሳቧን አጋራቻት አረ ለምን ጠቁምሻለሁ፣ እኔ ሄጃ አያታለሁ አለችና ሊናም ሄዳየቻት ቅድስትን ብቻዋን ቁጭ ብላ አይ ልጅ እንደዛ በሀብት እንዳልተጠለቀለቅሽ ሁሉ ሁሉም እንዳልፈለገሽ አሁን እንደዚህ እያለች ቤቱን እየተመለከተች እያየችው ነው። ሊናም ተመልሳ መጣችና የለችም ቤት ያረቻት እንዴት ሊሆን ይችላል ብላ ቀወጠችው። አላቀም ከተኛችበት የለችም። እኔም ማውቀው ነገር የለም ብላም ጥላት ሄደች። ደወለች ስልክ፣ ስልክም እየተነሳ አይደለም። እሰራላሉ እያለች እየፎከረች ነው። በልጅማ ቀልድ የለም እያለች እየዛተች ነው። ደወለች እና ለኬራ አሁኑኑ ተመለስ ወደ ቤት የሚል ቀጭን ትእዛዝ ሰጥተዋለች። ቆይ በቃ እኔ እንደዚህ ለስለስ ብዬ ስላወራሁ ጥሩ ሰው አድርገኝ ነው ወይስ ምንድን ነው የሚልም ነገር አሰምታለች። ይህ ነገር እናትና ልጅ ያቀዱበት ይመስላል። ቅድስት አውቃ ነው የምትቅላሰለሰው። በሌላ በኩል ምሩና ናሆ ምሩ በጣም አምሮባት ቁጭ ብላ ነበርና ናሆ የሚመጣና እንዳትንቀሳቀሽ ፎቶ አነሳሻለሁ እያለ እያነሳት ነው ኪራን በጣም እየሳቀና እየተገረመ ነበር። በፍቅራቸው በጣም አምሮብሻል ይላታል። ምግብ በላሽ ብሎም ጠይቃት። አዎ በልቻለሁ አለችው። አሞቄ በላው ግን ኪራ ይቅርታ ምግብ አልሰራሁም። አሁን እኮ ባለቤቱ ካልመጣ ምንም አይነት ምግብ እየሰራሁ አይደለም። ስለዚህ አሁን ምን የመሰለ ተጋቢ ነው እሰራለሁ አለች። ናሆ ማይ በልተን አለኛ ይላል። ይልቅ የመጣ ነው አንድ ነገር ልናማክረሽ ነው። እባክሽ ጽናትን ምከሪልን ትግስተኛ ትሆን እያሏት ነው። እንዴ እንዴት ነው ሰው የምትረጋጋውን የራሱ ቁ ቤትን ስታመቷት ተናድጅ ተናድጃ ያለው እንኳን ጽናት አለች። ኪራም መባክሽ ምራ አንቺም ተሰማሻለች እና ምከሪያት እያላት ነው። እሺ ከሰማች ብላም ተስማማች። ምግቡን ግን ጠንቀቅ እያደረግሽ የሆነ ነገር ጨማምሮ እንዳትወፍር እያላት ነው። እና አሁን በሞየ በሞየም አትምጣ እያለው ነው። ቅድስትም ቤት ውስጥ እየፈለገች አኑ ልጅቷን የት ልፈልግሽ እያለች እየቀወጠችው ነው። እንደዚህ እየፈለገች በኋላ ጽናት መጣች። አለፋታሽም ብላ ነገሩን ቀጠለችው። ልጃ የት ናት የሚል ጥያቄም ጠይቀች። ጽናትም ነገሩ ምንም ስላልገባት ማለት አላውቅም አለች። በአንቺ ምክንያት ነው እንደዚያ የሆነችው። አሁን ደግሞ እንደዚህ ማበዷ ሳያንሳት ከቤት አባረርሻት፣ ደበቅሻት፣ ወይስ ምናረግሻት የሚል ጥያቄም አቀረበች። እኔ ምንም አውቀው ነገር የለም። ቅድስትም በጣም ኃይለኛ ነገሮችን ለጽናት በጣም እየተናገረቻት ነው። አንቺ ክብር የለሽ ስለ ክብር ልተወሪ ነው፣ ጭራሽ ከኔ ጋር ልትመላለች ነው። ጽናትም ውጪልኝ ከቤት አለቻት። ቤት የምን ቤት? ይህ ኮ ለብዙ ዓመት እኔና ልጄ ስንገነባው የነበረው ቤት ነው፣ ደግሞ የኪራ ቤት ነው አለቻት። ጽናትም ይህን በሰማሽ ጊዜ በጣም ተንገሸገሸች እና፣ ማለት የምን ጥያቄ ነው አይጠይቀችው። አዎ አንቺ መጣሽና ጉዳዩን አበላሸችው ብላ በጣም ብዙ ነገር ተናገረቻት። ጽናትም እንደ ዕድሜው ይከበረው፣ እኔ አክብሬሻለሁ የሚል ምላሽ በሰጣት ምንም አልሰማችም። አንቺ ነሽ ስለ ክብር የምትናገሪ? እናት የሌለው ልጅ እኮ ስለ እናት ክብር አያውቅም። ደግሞ ጭራሽ ያባትሽም ቢሆን አያግዝሽም። እንደ እኔ ልጅ ቤት ወይም እናትሽ መጣ ትከራከር ነበር የሚል ሀሳብ ይስትቻን ነበር ጽናት በጣም እያለቀሰች ትዕግስቷን ለመቆጣጠር ሞክራለች። ከአቅሟ በላይ ሲሆን ግን እርስዎ ሰው ይከበሩ፣ ግን እድሜሽ ትልቅ ነው፣ አስተሳሰብች ደግሞ ልክ እንደ ሕፃን ልጅ ነው፣ የወረደ አይምሮ ነው ያለሽ። ለነገሩ ቤቲ በአንቺ እጅ አድጋ ከአንቺ ክብር መጠበቁ እኔ ተገርም ያለው ተደነቅ ያለው የሚል ምላሽ መልሳለች። በጣም አይደኛ መልስ ነው የመለሰችው። ይገባት ነበረ ቅድስት ግን እንዳጋጣሚ ሆነና ጽናት ያንን ቃል ስትናገር ኪራ እንዲሁም ሌሎች ተሰብስበው መጡ። እነሱ በመጡ ጊዜ ጽናት ነው ሁሉም የተቆጧት፣ ምክንያቱም ቅድስት ስትናገር የነበረውን ነገር አልሰሙም። ከዛ ምን እያልሽ ነው? ለምን እንደዛ አለች አላቻምሩም። ጽናትም እያለቀሰች ወደ መኝታ ክፍሏ ነበር የሄደችው። ኪራናና ናሆምም ቅድስት ለምንድ ነው እንደዛ የተናገርሻት የሚል ምላሽ ሰጥተዋታል። ቅድስት ምንድና አለችው። እነሱን ስታይ እንዲህ የረባክሽ ልጅ የጠፋች ምናምን እያለች በጣም እየተቅለሰለሰች ነበር። ነገሩን በአንዴ ነው የቀየረችው። ሁሉም ነገር ከጽናት ጭንቅላት ነው የወረደባት ማለት ይቻላል፣ ጥፋተኛ እንድትሆን ያደረገቻት ኪራም ጽናት እናውቃታለሁ፣ ያለ ምክንያትም እንደዛ ትናገር፣ ምን ብለሻት ነው ሲላት በቃ አንዳንድ ስንመላለስ እንደዚህ ሆነች አለ። ምሩም ጽናትን ለውራት ብላ ገብታ ስለነበረ በጣም እያወራች ነው ይቺ ልጅ አስወጡልኝ ከቤቴ ብላችሁ እያስወጣችሁ አይደለም፣ እሳየው ደስ ይበላችሁ። እኔና ሳብዳችሁ እሷ ልታደኑ ነው የሚል ምላሽ የምሰጠኝ። ጽናት በሰላም ነው፣ አረት እንደዛ ትናገሪ፣ እሷ እኮ ትልቅ ሰው ናት። እንደዚህ ምን ነገር የለብሽ የምያች የመከረሽ ነው ምሩ። ምሩ ነገሩን አላወቀችም። ጽናትም ታዲያ እሷስ ቢሆን ቅቤ እያጠጣችኝ ነው እንዴ ብላታለች። ምን አለችሽ? ምንም ብላ በንዴት ጥላት ተነሳች። እሺ ታዲያ የት ይሆናል ብሎ ሲጠይቅም እንግዲህ አላውቅም፣ ያች ሊና ጠጉሯ ጨብራሯ መታ ነበረ እሷ አስጠይቃት የለችም ማለችኝ የሚል መላሽ ሰጠች። ጽናትም ኪችንዳ በጣም እያዘበች ነው። ኪራ መጣ ደህና ነሽ ብሎ ሲጠይቃት ሰላምታ አይደለም የመለሰችው፣ ተናዳ ስለነበረ ደህና አይደለም የሚል ነው። ጭቅጭቅ ነበረ። ኪራም መረባካቸው አጨቅጭቆ እኔ ወዴት ሊሄድ ይላል። ባጭሩ በቃ ሰለቸው አይደል አለችው። እኔ የሚያሳዝነኝ አባቴ ነው እኔስ በቃ ችለዋለሁ እያለች ነበር ጽናት በጣም እያለቀሰ ልቧ ተነክቷል በቃ ገለል ብላለች አሁን ከሁሉም ኪራም ወጣ ቅድስትም ልጄ እያለች እየቀወጠች እየፈለገችው ነው በቃ ሁሉም ካጧ በኋላ ተሰባስበው ለመፈለግ ወጡ ከቤት ልጄ ካልተገኘች አለቅሽም እያለች ነው ጽናትን ለማነቅ ሞከራለች ሁሉም ተበታትነው በየቦታ እየፈለጉ እያለ ኪራና ጽናትን መንገድ ላይ ይገናኛሉ አገኝሻት የለም ድንገት እንደዚህ እያወሩ ድምፅ ይሰማሉ ወደ ቤት ይሄዳሉ። ቤቲ ከትልቅ እንግዲህ ፎቅ ላይ ራሷን ካልወረወር ካልከሰከስ እያለች ነበረ። በወረወረችው እና በከሰከሰችው እና በተከላከልናት ጽናትም ታርፍ ነበር እኮ እንዴ። ከዛ ያዙ ይልቀቁኝ ብላ ራሷን ሳተች። ከሰም በኋላ ኬራ ወደ ውስጥ አስገቧት። ጽናት ደግሞ ቆማ ወይ ምን እየተካሄደ ነው ምናምን ስትል ነበር። ታሳዝናል። ጽናት ትዳሯን፣ ጓደኞቿን ሁሉ ልታጣ እኮ ነው እንዴ ረ ቤቴ ተይ ተይ። በአሁንማ ኪራ በቃ ተሸውዷል። መንገድ ላይም ሌና እየፈለገች ነው እንግዲህ ብቻዋን፣ የት ነሽ የት ነሽ እያለች በጣም አስቀኛል። ሊና ደግሞ ፈላለጓ ሰኑ ድንገት ትመጣና ምን እየፈለግሽ ነው? እየፈለግኳት ትላለች። ታዲያ ባትሪ አትይዥም እንዴ? ለምን እንደትታየሽ ነው አለቻት። ለማንኛውም የለችምና ብለው ወደ ቤት ገቡ ተያይዘው። ሁላቸውም ከተሰባሰቡ በኋላ ልጅ አንድ ነገር ብትሆን አለቃችሁም እያለች አሁንም እየፎከረች ነው ቅድስት። ሰኑም ከመጣሽ በኋላ በዘው ትቀራለች ብዬ ነበር እያለች ነው። ኪራም ለሁሉም እንግዲህ ከዚህ በኋላ ምንም ነገር እንዳትናገሯት ለቤት ይላል ማሳሰቢያ ሰጥቷል። በሌላ በኩል ካፌ የነበሩ ምሩና ናሆም ስለ ፍቅራቸው አዳዲስ ነገር እያወሩ ነው። በጣም ነው የምወድሽ የማፈቅድሽ እያለ በጣም ደስ የሚል የፍቅር ጊዜ እያሳለፉ ነበር። ድራማው ጊዜ ነው የተቋጨው። ሰላም ጤና ይስጥልኝ። ቻናል ቤተሰቦች፣ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ